እንትና፣ ቆይ ስራነን ይወድጃው አለ እንዴ? እንደዛ አይመስልሽም? እኔ እንጃ። ሰላምዬ፣ ግራ ገባኝ እኮ። ከወደድሽ ማ እኮ ቆየሽ። ቆይ ታዲያ መቼ ነው የጀመረኝ? ሐና አቤት። ሰላምዬ፣ እኔማ እኮ እራስሽ እንድታዳምጪና በራስሽ እንድትወስኝ እንጂ ዝም ያልኩሽ ከወደድሽ ማ ቆየሽ። አሁን ታዲያ ምንድን ነው ማድረግ ያለብኝ እኔ? አሁን ዝም ብለን እንተኛ፣ ነገ በደንብ እናውራበታለን። እሺ ሰላምዬ፣ እንተኛ በቃ። እሺ ለማንም ነገር ታረጋግጥሽ ስደውላ አታነሳም። ቅድም ደግሞ ምግቡን ትተወጣ። ቆይ ምን ሆነሻል? ምንም አልሆንኩም አልኩሽ። ቆይ በተንቹ ምክንያት ነው አይደል እንደዚህ የምትሆነው? አንችና ተንቹ ምን አገናኝታችሁ ነው? በተንቹ ምክንያት አንቺ የምንዘጋሽ ጭራሽ ልታናገረኝ አትፈልግም ማለት ነው? አንቹ እኔ እንደሱ አላልኩ አልከኝ። ኳሴ በተንቹ ምክንያት አንቺን አልዘጋሽም ማለት በራሱ ምክንያት ነው የዘጋዎች ማለት አንቹ። በቂን እየተኝ አሴ እያናገርኩ ለምንድነው ጥላኝ የምትሄደው? እና ዝየሽ ልዙ ቆይ ምን አድርገኝ ነው ቆይ ምንም አላደረግሽኝም ስልሽ ለምን አይገባሽም ሀና? አሴል አወቅክ፣ የተፈጠረውን ነገር ንገረኝና መፍትሄ እንፈልግ። አንቹ ችግራችን ለእኛ ተይልን፣ አንቺ ራስሽን ኑሮ ኑሪ። እያራከኝ እኮ ነው። እኛ አልገፋንሽ፣ አንቺ ነሽ ዛሬ በመጡ ሰዎች ተከተሽ ነው የገፋሽ። አሴል ቆይ እንዴት እንደዛ ትለኛለህ? አንቹ ወኪልዬ፣ ሳልፈልግ ብዙ ክፉ ነገር እንድናገር አትገፋፍ። እኔ እኮ እናንተም በማንም ታክቻችሁ አላቅም። እንዴት እንደዚህ ትለኛለህ? እንደሱ እያልሽ እራስሽን አሸጉጭ አንዳንዴ ቆም በይና፣ እውነታውን ተጋፈጭ። ተካፈች አሴ አንቺው በጣም ጥሩ ልጅ እንደሆንሽ አውቃለሁ፣ ግን ምን እንደተፈጠረ ሳላቅ፣ አሁን አሁን በጣም እያራገሽ ነው። ቆይ ምን አድርጌ ነው የተለወጥኩት? ከትናንትሽ ይልቅ ዛሬ ላይ ትኩረት አድርገሻል። እኔ ይህንን ባለልሽ በጣም ደስ ይለኝ ነበር። አንቺ ግን ብዙ ብልጭጭ ነገሮች አታለውሻል። አሴ ልበንዳችሁ ነው እንደ ትናንቱ እንደ ፊቱ

እና አንቺ ሳታስቢው አሁን ላይ ብልጭልጭ ነገር እንደሚሸውድሽ አሁን ያወቅኩት ይላታል። ሀና በጣም ልቧ ይሰበራል። በዛ ሰዓት አስር ሊነግራት እንኳን የፈለገው ሌላ ነገር ነበረ። አዲስ ጓደኛ እንደያዘችና ልጁንም ጭራሽ እንደምትወደው ሰላም ስትነግረው በጣም ያዝናል። ከዚህ በኋላ እኔን አትወደኝም ብሎ ስለሚያስብ በነገሩ በጣም ይናደድና ያለውንና የሚያውቀውን የስሜቱን ፍርጥር አርጎ ለሀና ሲነግራት ልቧን ይነካታል። እንኳን ያለውን ነገር እንኳን አላስቀረም ብልጭልጭ ልጅ እንደሚሸውዳትና ቤተሰቦቿ ጋር ከሄደች በኋላ መልሳ ራሳቸውን እየተከራከረች እንደሆነም ከዛ እኔ ከነገራት በኋላ ሀናም ለካ ስታስበው እንደውም እኔ እኮ ጓደኛውን ላሳስረው ነበረ አባቴ ኖላዊ ነው እረፍ ያለኝ ከዚህ በፊት አብረን እንደኖርንና እነሱን የቀየርኳቸው እኔ ስለነበርኩኝ አሁን ባታስከፊያቸው ጥሩ ነው ብሎ ሲነግራት እንኳን ስትከራከረው ነበረ። አና በዚህ ሁኔታ ላይ እውነትም እየተቀየረች መጣለች። ከሰላም ጋር እንኳን ስታወራ ያንን አዲሱን የትምህርት ቤታቸውን ጓደኛ ሳታፈቅረው እንዳልቀረችም ሁላ ስትነግረው ነበረ። ስሜቱ ምን ይመስላል የሚለውን የልቧን ስላላወቀች ነገሩን ለጊዜው ይዘዋለች። ሰናም ግን ከሁለቱም ወገን ሳትሆን ገለልተኛ ሆና እውነቱን ለማጋለጥ እየሞከረች ነው። በአዲሱ ስሙ የምታቁት ዘሪሁን እንግዲህ አሁን ላይ ከርግብ ጋር አንድ ላይ ስልብ ብለዋል ማለት ይቻላል። እሷ የተደበቀችበት ቦታ ላይ አሁን ፖሊሶች ወደዛ እያቀኑ ነው። ፖሊሶች ወደዛ የሚሄዱትም በእሷ አብሯት በምታድሯ ልጅ እርዳታ ነው። እሷን ለማስያዝ የምትፈልገው ደግሞ ያው ባዩሽም የመጨረሻ ስራዋ ይጋለጣል ብላ ስለምታስብ ነው። በዛ መልኩ ግን ባዩሽ አሁን ላይ በቀላሉ የምትታይ ወይንም የምትታሰር አይነት አደለችም። ምክንያቱም የበላይዋ አንድ ባለሀብትና ትልቅ ድርጅት ያለው ከነሜላት አይነት እኩል ድርጅት ያለው ሰው ነው ስለዚህ በገንዘቡ ምንም ነገር ማድረግ ይችላል። በአሁን ሰዓት ላይ ደግሞ ስሙ ሊጠፋ እያለ ስለሆነ ያለ የሌላ አቅሙን ተጠቅሞ ባዩሽን ከዛ እስር ቤት ማስወጣት ይፈልጋል ለራሱ ስም ሲል። በዚህ ሁኔታ ላይ ደግሞ እርግብ የምትያዝ ከሆነ የሱም የመጨረሻ አደጋው እስር ቤት እንደሆነ ስለሚያውቅ እርግብን ከዛ በኋላ የሚያስወጣት ወይንም ባዩሽ በሰዓቱ ስለነገረችው ቀድሞ እርግብ ያለችበትን ወይንም አብራው ከነ ፍቅረኛዋ ሌላ ቦታ ሰጥቷት ሊደብቃት ይችላል ማለት ነው። ፖሊሶች ወደዛ ቤት መሄዳቸው ምንም አይነት ፋይዳ የሌለው ነገር ነው። እሷም በሰዓቱ ስለማትገኝ የተምቹ ጉዳይ ምን ሆነው ይሆን? ከርግብ ጋር አብሮ ተያይዞ ጠፍቶ ነው ወይን ስለ ብቻውን ያለው። ፖሊሶች ምርመራቸውን እያደረጉ ባለበት ሰዓት ላይ ብዙ መረጃዎች እንደሚያስፈልጋቸው ተናግረዋል። እሷን ፍርድ ቤት ለማቅረብ ሌላ ተጨማሪ መረጃና ግልጽ የሆነ ነገር ለነሱ ያስፈልጋቸዋል። እስካሁን ድረስ ግን ምንም አይነት ነጥብ አላገኙም። ምናልባት የሚጠቅማቸውን ነገር ለማግኘት ሲሉ ወደ እነ ሜላት ቤት ሄደው ነበር። ሜላት ግን በሰዓቱ የምታውቀውን መረጃ እንኳን ለመስጠት ፍቃደኛ አልነበረችም። ይህም የሆነበት ምክንያት ለልጄ ለሃና ስል ነው። ሃና ደግሞ አስጠንቅቃታለች። ባክሽ ከቻልሽ እርግብ እንዳትያዝ ፍቀድ እርግብንም እና ሲዛት ከሆነ ጓደኞቼ እኔ ላይ ይቀየሙብኛል እዚህ ቤት ከመጣው በኋላ የተቀየርኩባቸው እንዳይመስላቸው ብላ ለሚላት ነግራታለች። ሚላት ለጊዜውም ቢሆን ይህን ነገር ተቀብላታለች። አስቡት፣ ለጊዜው እንጂ የእርግብን መጨረሻና የባዩሽን መጨረሻ ሚላት ራሱ ማወቅ ስለምትፈልግ ያኔ እስር ቤት እሷን ማስገባታቸው የማይቀሩ ነገር ነው። ሃና ከአስር ጋር አንድ ችግር ውስጥ መሃል ያስገብተዋለች። ለምን የራቃትና ስልክ ምን እንደማያነሳ ግራ ገብቷታል። ከዚህ በፊት ከሰላም እንደሰማችሁ ከሆነ እንደሚያፈቅረሽ እንኳን ነግረሽዋል። ያንን ማስታወስ አልቻለችም። አሁን ላይ ሙሉ ለሙሉ ትኩረታ የሆነው እንዳለ የትምህርት ቤት ጓደኛ ዋጋ ነው። ያ ባለ ሀብትና ጸጉራሙ ኩራተኛው የፍቅር ጥያቄ አላቀረብኩላትም ብሎ ከዛ በኋላ ቢክድም ነገር ግን ገና ወደ ፍቅር ሳንገባ መራቅ ይኖርብኛል እኔ የምፈልገውን አንድ ቀን አጥቼ አላውቅም ብሎ በኩራት ይናገራል። በዚህ ሁኔታ ላይ ገና ሲርቃት አና ግን በጣም ቅር ነበር ያላት። ለምን ራቀኝ ብላ መጨናነቅ ጀመረች። ይባስም ብሎ ማታ ላይ እሱን ነው የምታስበው። ያኔ ታዲያ ሰላም ስትጠይቃት ልጁን ሳታፈቅሪው አትቀሪም ብላ ስትነግራት፣ አና ግን መልሷ አረ አልነበረም። ለራሷ ጥርጣሬ እየገባት ማፍከር እንደዚህ ነው ወይ ብላ ነበር የጠየቀችው። ያ ማለት አና እያፈቀረችው መታለች ማለት ነው ልጁን። በዚህ መሀል የሚፈጠር አንድ ክፍተት አለ አስርስ አስር ከበፊቱ ጀምሮ የሚወዳት ልጅ ለእሷ ብሎ ህይወቱን የቀየረው ኖላዊና፣ ቤተሰቦቿን ያዳነላት በዛ ላይ የምትፈልገውን ነገር እንዳለ ሲያደርግላት ነበረ። አስር መጀመሪያ ገንዘብ አግኝቶ አባቷን ያሳከመላት አስር ነበረ። ድጋሚ ደሞ እናትየውም አንዴ በጣም ትልቅ ህመም ውስጥ በሆነችበት ሰዓት ላይ ደም ለግሶ ሁለተኛ እናቷን ያተረፈው ሱ አስር ነው። እነዚህን ትላልቅ ውለታዎች ከዋለላት በኋላ ግን እሱን ማስከፋት የምትፈልግ አይመስለኝም። እርግብ ለመጨረሻ ጊዜ ነበረ ከዛ ቤት ውስጥ መሳፈሪያ ይዛ ስትወጣ ወደ አገሯ ለመመለስ ሙከራ እያደረገች እያለ መንገድ ላይ የያዛት። ያኔ ተምቹ እንደሚወዳትና እንደሚያፈቅራት አሁንም ቢሆን ተስፋ እንዳልቆረጠ እየነገራት፣ እሷ ግን የቀረኝ ነገር እዚህ የለም ስለዚህ ብትሄድ ይሻላል እያለች ስታሳምነው ነበረ። በዚህ መሀል ብዙ ከተጨቃጨቁ በኋላ ግን ልብ ያላላችሁት አንድ ነገር ነበረ። ተምቹ በዛ ሰዓት አንድ ቃል የገባላት ነገር አለ በቃ ወርቁን መልሼልሽ የእኔና እንቺ ፍቅር የሚመለስ ከሆነ ሄጄ ከየትም ብያመጣዋለሁ ወርቁ የማንም ይሁን የማንም ግድ የለኝም ከዛ ቤት ተመልሼ ገብቼ ላምጣው ወይ ብሎ ጥያቄ ያቀብላታል በመሀል ይሄ ነበር ያተቋጨው ምን ይሆን በቃ መልሰው ወርቁን አምጣው ብላ ጨክና ትልከው ይሆን ወደዛ ቤት ተምቹስ ያደርገዋል ወይ ይህንን ካደረገ በኋላ ምናልባት ተያይዘው አንድ ላይ መጥፋት ሳይኖርባቸው አይቀሩም። ከዛ በኋላ ወርቁን ሰረቀ የሚባለው ወርግብ ሳትሆን ተምቾ ይሆናል ማለት ነው። ስሙ የሚጠፋው በቤታቸው ድረስ ድጋሚ ተመልሶ ሄዶ ያን ከሶስት ሚሊዮን ብር በላይ የሚያወጣ ወርቅ ይዞ ወጣ ተብሎ ስሙ ሲጠፋ አስቡት። መጀመሪያውኑ ከዛ በፊት የነበረበት የልብነት ስራውን ተመልሶ ገባበት ተብሎ ይወራበታል። በቀጣይ ሙሉ ክፍሉ እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ ቀደም ብለን ስለምንለክላችሁ ይህንን ቻናል ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን ማትርሱ። ሌላው ኮሚኒቲ ፖስት ላይ እንዴት ነው ቀደም ብለን ቪዲዮ ማግኘት የምንችለው ለምትሉት ቪዲዮውንና ፖስቱን ከጫይ ከታች ከፖሰትን በኋላ ከላይ ከፎቶ በላይ አንድ ሊንክ አለ፣ ሰማያዊ ሊንክ። እሱን ስትጫኑት ቪዲዮ የበፊቱን ክፍሎች ቀደም ብላችሁ ይከፍትላችኋል ማለት ነው። ያንን ካያችሁ በኋላ አሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትርሱ። ልብ ይበሉ፣ ይህንን ቻናል ሰብስክራይብ ማድረጋችሁን ማትርሱ። ሁላችሁም በሚባል ደረጃ አዲስ ናችሁና ለዚህ ቻናል እዚህ አጠገብ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትእዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔም በቴሌግራም በዋትስአፕና በየሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጭ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጭ ለሚገኙ ሰዎች ግን ሁለትና ሶስት ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ እቃ ያዙና ያንን እንዳደረስኩላቸው ሲያውቁ፣ በዚህ መልኩ ሌላዎችንም እቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት እቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል ማንኛውንም እቃ፣ የቤት ዕቃ ሊሆን ይችላል ልብሶች፣ እና የተለያዩ ፈርኒቸር እቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ቹን አመሰግናለሁ በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት። ለልጄ ልደት እየደረሰ ስለሆነ እንደ ስጦታት ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሐር አካባቢ ናቸው እና እዛት ታደርስልኛለህ። እደውዬ እነግርሃለሁ። ሁሉ አሁን ገባኝ። እና ዋይፋ ስንት ብር ነው? እና የዋይፋ ዋጎ ስንት ብር ነው? በገንዘብ ትችላለህ። ይሄኛው ስንት ነው? እና ስንጂቢ ነው እንዴት ነው? ሁሉ ሰላም አለኝ። እኔ ደህና ነኝ። አንተም ሌላ ቆይታ እንዴት ነው ታዲያ? ከሁሉ ሰላም። ኧረ ችግር የለውም ቀሪን ያኔ በሰላሳ ሁሉንም አስገባዋለሁ። ያንተንም፣ የእንትን የእሳኑ፣ የሁሉንም ባንዴ አስገባዋለች። ችግር የለውም። ያኔ አንተም የምትሰጣት ከሆነ ትጀምረዋለች። ማር ይህንን እስቲ አጣራ፣ ኮፍያዎች ስንት ናቸው? እስቲ ጠይቅ፣ እስቲ እና አጣራሽ ብዙ አይነት ነው ያለው። ይህንን ወደር ያደረግኩልክ እንትን ያልኩት ሌላ ኮሌክስ ለቦል ያምጣው እና ከዛ አንተ ጋር ገኮ ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣው ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርህ ነው። ዋትስአፕ ላይ እልክልሃለሁ የሰውዬውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድን ነው እሱን እስኪ አንተ እዩ። ከዛ እሱን ካመጣክ በኋላ ትደውልልካለች። ሲጀምሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከእኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ አገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቅያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው ሶስትና አራት ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከእኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትሳፕና በኢሞ እዚህ ፊትለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ